በጥቅሉ ስድስት ሰዎች በፍንዳታውና በክስተቱ አማካኝነት ጉዳት የደረሰባቸው ሲሆን ሁቲ በቀናት ውስጥ ለሁለተኛ ጊዜ እስራኤል ላይ ጥቃት ሲሰነዝር ነው ተብሏል። በሌላ በኩል የእስራኤል መከላከያ ሚኒስቴር እስራኤል ከአትስ ያጠቃን ማንም ይሁን ማን ሰባት እጥፍ አጸፋዊ ምላሽ እንሰጣለን በሚል አስጠንቅቀዋል። ለሚሳኤሉ ጥቃት ኃላፊነት የወሰዱት የሆቲ ጦር አቀባይ የህያ ሳሬ በሳሬ ቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ከእንግዲህ በጉዞ የተስማማን አለያም ደህንነቱ የተጠበቀ አይሆንም፣ ለፍልስጤማውያን አጋር በመሆን እየሰራን ነው ሲሉ ገልጸዋል። የሁቲ ሚሳኤል የእስራኤል አየር ክልል ጥሶ ሲገባ አደጋ መጥቷል። ድምፅ ሰጪዎች ደውል ድምፅ ቢያሰማም ሚሳኤሉ ማክሸፍ ያልተቻለበትን ምክንያት ምርመራ እያደረገች መሆኑ ዘ ታይምስ ጽሁፍ እስራኤል ዘግቧል። የታንዛኒያ መንግስት ሰራተኞች ዝቅተኛ ደሞዝ በ35.1 በመቶ አሳደገች። የታንዛኒያ ፕሬዚዳንት ሰማያዊ ስሉሁ ሐሰን ወራዊ ደሞዙ ከ370 ሺህ ወደ 500 ሺህ ሽሊንግ መጨመራቸው አስታውቀዋል። ፕሬዚዳንቱ በሰራተኞች ቀን በዓል ላይ ባደረጉት ንግግር ኢኮኖሚው 5.5 በመቶ እያደገ መሆኑን ጥቅሙን መጋራት ተገቢ ነው ብለዋል። በሌሎች የደሞዝ ርከኖች ላይ ማሻሻል እንደሚደረግም ቃል ገብተዋል። መንግስት የግሉ ሴክተር የክፍያ መዋቅር እንደሚከልስም ተናግረዋል። የዩናይትድ ኪንግደም ፖሊስ አምስት ኢራናውያን የሽብር ጥቃት ለማድረስ ሙከራ አድርገዋል ሲል ገለጸ። ከአምስቱ የሽብር ጥቃት ሙከራ አድራጊዎች መካከል አራቱ በቁጥጥር ስር መዋሉን የብሪታንያ ፖሊስ አስታውቋል። ፖሊስ አሸባሪ ሲል የጠራቸው ኢራናውያን ጥቃቱን ሊያደርሱ የነበረው በለንደን ውስጥ ስዊድን እና ታላቁ ማንቸስተር ተብሎ በሚጠራው ከተሞች ነበር። ተጠርጣሪዎቹ በ29 እና 46 እድሜ ክልል ውስጥ እንደሚገኙ ያስታወቀው ፖሊስ በለንደን ከባድ ጥቃት ለማድረስ መዘጋጀታቸውን እንደደረሰበት እና በቁጥጥር ስር እንዳዋላቸው የለንደን ሜትሮፖሊታን ፖሊስ ተቋም መረጃ ማገራቱን ገልፍ ኒውስ ዘግቦታል። በሌላ በኩል ቢቢሲ እና ፍራንስ 24 ፖሊስ በቁጥጥር ስር ያዋላቸው ተጠርጣሪዎች ቁጥር ወደ ስምንት አድርሰውታል። ቻይና እና ሩሲያ ማስፈራሪያና የአንድ ወገን እርምጃዎች ይቃወማሉ ሲሉ የቻይና ውጭ ጉዳይ ሚኒስትር ገለጸ። ሁለቱ ሀገራት ፍትሐዊ የባለብዙ ዋልታ አለም እውን ለማድረግ በጋራ መስራታቸውን ይቀጥላሉም ብለዋል። በሌላ በኩል የቻይና መሪ ሺጂንፒንግ በፑቲን ጥያቄ መሰረት ከሚያዝያ ዘጠኝ እስከ ግንቦት ሁለት ድረስ በሩሲያ ይፋዊ ጉብኝት እንደሚያደርጉ ክሬምሊን አስታውቋል። በዚህ ቀደም ፑቲን በቻይናና በሩሲያ መካከል ያለውን ትስስር ስትራቴጂያዊና ሁሉን አቀፍ ወዳጅነት ብለዋታል። ሁለቱ መሪዎች ራሳቸውን እንደምዕራቡ አለም ተገዳዳሪ ያያሉ። ቻይናና የሩሲያ ቁልፍ የመኪና ልብስ ጥሬ ምርትና ሌሎች ምርቶችን አቅራቢ ናት። ምዕራባዊ ግን ሩሲያ ላይ ማዕቀብ ጥለዋል። የቻይና የውጭ ጉዳይ ሚኒስተር ዋንግ ዊን የሩሲያ የተፈጥሮ ጋዝ በርካታ የቻይና ቤቶችን ያሞቃል፣ ቻይና ሰር መኪናዎች በሩሲያ መንገዶች እየተጓጓዙ ነው ሲሉ ገልጸዋል። የሁለቱ ሀገራት ግንኙነት የመስጠትና የመቀበል መሆኑንም አክለው፣ ከ2023 ወዲህ ቻይና የሩሲያ ዋነኛ የንግድ አጋር ሆናለች። ትራምፕ ከአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ አንድ ትሪሊየን ዶላር በጀት መጠየቃቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ታሪክ የመጀመሪያ ነው የተባለውን ለብሔራዊ ደህንነት ብቻ የሚውል 1.01 ትሪሊየን ዶላር በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ አሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን፣ ይህ አሁን ካለው አንጻር የ13 በመቶ ጭማሪ እንደተደረገበት ተነግሯል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ እቅድ ሲቀርብም የመጀመሪያው እንደሆነም ተገልጿል። የመከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልደንዶም የተሰኘው የሚሳይል ፕሮጀክት፣ የተለያዩ የመርከብ ግንባታዎች፣ የኒውክለር ማሻሻያዎች እና የድንበር ጥቃት ስራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደሮች ክፍያ ላይም ጭማሪ እንደሚደረግ ተጠቅሷል። ከመከላከያ ውጭ የሚመደበው በጀት እንዲቀንስ ወይም እንዲቆም የተመላከተ ሲሆን ይህ ማድረግ ከ163 ቢሊዮን ዶላር ለማትረፍ መታቀዱን ብሉምበርግ በዘገባው አመላክቷል። ይህም እንደ ትምህርት የአካባቢ ጥበቃና ለውጭ እርዳታ የሚውለውን በመቀነስ ነው ተብሏል። ይህም የመከላከያ በጀትን የመጨመር እና የሀገር ውስጥ ወጪዎችን የመቀነስ ሀሳብ ተቃውሞ እንደተነሳበት እንደሚገኝ ተነግሯል። የበጀት እቅዱ በተለይም የውጭ ሀገራት ግንኙነት ሊያበላሽ እንደሚችል እና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል እንደሚችል ነው የተመላከተው። የአሜሪካ ፕሬዚዳንት ትራምፕ ከዚህ በኋላ አሜሪካ ሜይ ስምንትን የድል ቀን ብላ ማክበር እንዳለባት አሳሰቡ። ፕሬዚዳንት ሶሻል ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ በጻፉት አስተያየት በርካታ የእኛ አጋሮችና ወዳጆች ሜይ ስምንትን የድል ቀን ብለው ያከብራሉ። ይሁንና በሁለተኛው የዓለም ጦርነት ከተመዘገበው ድል እንዲመጣ ከማንም ሀገር በላይ ትልቁን ስራ የሰራ ነው እኛ ነበርን ብለዋል። ጨምረው ከአሁን ጀምሮ ሜይ ስምንት ለሁለተኛው የዓለም ጦርነት የድል ቀን ተብሎ እንዲጠራ እና ኖቬምበር 11 ደግሞ የአንደኛው የዓለም ጦርነት ድል ቀን ተብሎ እንዲሰየም ወስኛለሁ። በሁለተኛውም ጦርነቶች የእኛ ወታደራዊ አቅም ብልህነትና ክህሎት ትልቅ ሚና የተጫወተ ቢሆንም እስካሁን አክብረ ነው አናውቅም ያሉት ትራምፕ እስካሁን የነበሩት የአሜሪካ መሪዎች ይህንን ያላደረጉ በቂ እውቀት ስላልነበራቸው እንደሆነ ጠቅሰዋል። በመሆኑም ከዚህ በኋላ ድላችንን ማክበር እንጀምራለን ብለዋል። እንደ ኒውዮርክ ታይምስ ጋዜጣ ዘገባ የትራምፕ ይህ ትእዛዝ ግን በልዩ ፕሬዚዳንታዊ ትእዛዝ የተደረገ አይደለም። ምክንያቱም በአሜሪካ ውስጥ የብሔራዊ በአባልነት ስያሜ መቀየር የሚችለው ኮንግረሱ ብቻ ነው። በአሜሪካ ውስጥ ከዚህ ቀደም ሜይ ስምንት ቪኢዴይ በሚል የሚከበር ሲሆን ትርጓሜውም ቪክቶሪ ኢን ኢሮፕ ዴይ የሚል ነበር። ኖቬምበር አስራ አንድ ደግሞ የአንደኛው የዓለም ጦርነት ማክተም በማስመልከት ቬትራም ዳይ ተብሎ እንደሚከበር ይታወቃል። ትራምፕ ግን ሁለቱንም በዓላት ከዚህ በኋላ የአሜሪካ ድል ቀን ነው ተብሎ እንደሚከበሩ በማህበራዊ ሚዲያቸው ትዕዛዝ ሰጥተዋል። ይህ ጉዳይ በቀጥታም ሆነ በተዘዋዋሪ ከሩሲያ ጋር የሚያያዝ ነው። ሩሲያ በየአመቱ ሜይ ዘጠኝ ቀን የድል ቀን በማለት በሁለተኛው ዓለም ጦርነት ጀርመንን ያሸነፈችበትን እለት በድምቀት ታከብራለች። ከቅርብ ጊዜ ወዲህ ደግሞ በሞስኮ በሚገኘው ቀይ አደባባይ ከፍተኛ ወታደራዊ ትርኢት የምታሳይበት ቀን መሆኑ ይታወቃል። ፕሬዚዳንት ትራምፕ በሁለተኛ የዓለም ጦርነት ወቅት አሜሪካ ከማንም ሀገር በላይ ትልቅ አስተዋጽኦ ማድረጓን የገለጹ ሩሲያን ለመቀናቀን እንደሆነ ጋዜጣው ዘግበዋል። ሩሲያ ለዘንድሮ የድል በዓል ከፍተኛ ዝግጅት እያደረገ ሲሆን በበዓሉ ላይ የወዳጅ ሀገራት መሪዎች እንደሚገኙም በመግለጽ ላይ ትገኛለች። ኩፍኝ ከአሜሪካ ጠፋ ከተባለ ከ25 ዓመታት በኋላ አገረሸ። ኩፍኝ በአሜሪካ ጠፋ ከተባለ ከ25 ዓመታት በኋላ ማገረሸቱን የሀገሪቱ የበሽታ መቆጣጠሪያና መከላከያ ማዕከል አስታውቋል። በዚህ ዓመት ብቻ በአሜሪካ 29 ግዛቶች 939 የኩፍኝ በሽታ ምክንያት የታየባቸው ሰዎች መገኘታቸውንም ማዕከሉ አስታውቋል። እንደ ኤሮፓውያን አቆጣጠር በ2000 ከአሜሪካ የኩፍኝ በሽታ መጥፋቱን ማዕከሉ ይፋ ካደረገ በኋላ ወረሽኙ ዳግም መከሰቱን አነጋጋሪ ሆኗል። ቴክሳስ፣ ሚቺንጋን፣ ኒው ሜክሲኮ፣ ኦሃዮ፣ ኢንዲያና እና ካንሳስ የተባሉ ግዛቶች ወረርሽኙን ሪፖርት አድርገዋል። የቴክሳስ ግዛት የጤና አገልግሎት ዲፓርትመንት እንዳለው ቴክሳስ 663 ምልክቶችን በማስመዝገብ ከፍተኛ ደረጃ ስትይዝ የክትባት መጠኗ 94.3 በመቶ መድረሷ ተገልጿል። በወረርሽኙ ምክንያት ሁለት ሰዎች በቴክሳስ እና አንድ ሰው በኒው ሜክሲኮ ውስጥ መሞታቸው ተገልጿል። በቺካጎ የሕዝብ ጤና ዲፓርትመንት እና የኩክ ካውንቲ የሕዝብ ጤና ጥበቃ መምሪያ እንዳስታወቀው የቺካጎ አካባቢ በዚህ ሳምንት የመጀመሪያውን የኩፍኝ በሽታ ሪፖርት አድርጓል። አንደኛው በከተማ ዳርቻ ኮክ ካውንቲ ነዋሪ ሲሆን ያልታወቀው የክትባት ሁኔታ ያለ ነው ተብሏል። ሌላው የቺካጎ ነዋሪ ከዓለም አቀፍ ጉዞዎች የተመለሰ ግለሰብ ስለመሆኑም ተጠቅሷል። በኒውዮርክ ከተማ የአንድ ብሩክሊን ጤና ተላላፊ በሽታዎች ኃላፊ የሆኑት ዶክተር ኮንራድ ፊሸር ለኤቢሲ ኒውስ እንደተናገሩት ይህ ሙሉ ለሙሉ የመጥፋት ደረጃ ላይ የነበረ በሽታ ዳግም መከሰቱ እጅግ አሳሳቢ ነው። ኩፍኝ በሰዎች ዘንድ ከሚታወቀው እጅግ በጣም ተላላፊ ከሆኑ በሽታዎች አንዱ ሲሆን በአየር ውስጥ በመሳል ወይም በማስነጠስ የሚመነጩ የመተንፈሻ ጠብታዎች ይተላለፋል። የኩፍ በሽታ ምልክቶች የተለያዩ ሊሆኑ ቢችሉም በዋናነት ሳል፣ ንፍጥ፣ የአይን መቅላት፣ የጉሮሮ መቁሰል እና ትኩሳት፣ የቆዳ ሽፍታ ናቸው። ከሶስት ቀናት በፊት የቡርኪና ፋሶ ፕሬዚዳንት ኢብራሂም ተራውሪ በመደገፍ በተለያዩ ሀገራት የድጋፍ ሰልፍ ተደርጎ የነበረ ሲሆን ይህ ሰልፍ ከሚካሄዱ ከቀናት በፊት ጀማይካ ውስጥ የሚኖሩ አንዲት እናት መልእክት በፌስቡክ፣ ትዊተር እና ትሪድ ላይ ተለቆ ነበር። ጀማይካዊቷ እናት በዚሁ መልእክታቸው ውድ ልጄ አንተ የመላው ጥቁር ህዝቦች የአሸናፊነት ተስፋ ነ በኤፕሪል 30 በተለያዩ ሀገራት አንተን በመደገፍ ሰልፍ እንደሚካሄድ ሰምቻለሁ። በእኔ ሀገር ጀማይካም ወደ ስልጣን ከመጣበት ጊዜ ጀምሮ አንተን በአድናቆትና በስስት የሚያዩ ሰዎች ብዙ ናቸው። እናም በዛን ዕለት ከዚህ ጀማይካ ውስጥ ሰልፍ ከተደረገ ሰልፍ እወጣለሁ። ሰልፍ ካልተዘጋጀ ግን በጉልበት የተንበርክኬ ፈጣሪን ከክፉ ሁሉ እንዲከልልህ፣ አላማህን ታሳካ ዘንድ አቅምና ጉልበት እንዲሆን ቀኑ ሙሉ ስጸልይ ይውላለሁ። ፈጣሪ ከክፉ ሁሉ ይጠብቅህ ያድንህ ብለዋል። የኡጋንዳ ወታደራዊ አዛዥ ለረዥም ዘመን የፕሬዝዳንት ዩወሪ ሙሴቬኒ ልጅ ከሰሞኑ ጠፍቷል የተባለው በሀገሪቱ ጠንካራ ተቃዋሚ መሪ ቦብ ወይን ዋና ጠባቂ በቤታቸው የመሬት ክፍል ውስጥ እንዳሰሩት በማህበራዊ ትስስር ገጻቸው አስታውቀዋል። የኃይል እርምጃ እንደተወሰደበትም ተናግረዋል። ኤዲ ሙትዌ ሚያዚያ 27 ቀን በዋናው ከተማ ካምፓላ አቅራቢ በታጣቂዎች ከተያዘ በኋላ ጠፍቷል ሲል የብሔራዊ አንድነት መድረክ ኤንዩፒ ፓርቲ አስታውቆ ነበር። የኡጋንዳው ጄኔራል በማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ ላይ ሙትዌ እንዳንበጣ ተይዟል ብለዋል። ይህ ሰው የእኔ ምድር ቤት ውስጥ ሊያስቀምጥ ነው፣ ቀጥሎ እርሶ ነዎት ብለዋል። ካይኔ ሩጋባ በኤክስ ገጻቸው ላይ በአነጋገር ማህበራዊ ሚዲያ ጽሁፎቻቸው የሚታወቁት ካይኔ ሩጋባ እስረኛው ከባድ ድብደባ እንደደረሰበትና ፀጉሩንም እንደተላጨ ገልጸዋል ሲል አልጀዚራ ዘግቧል። ተቃዋሚዎችን በተመለከተ እኛን የሚያበሳጭን ከሆነ የበለጠ እንቀጣቸዋለን ብለዋል። በፈረንሳይ አንድ አርሶ አደር በእርሻ ስፍራ ግምቱ አራት ቢሊዮን ዶላር የሚያወጣው ወርቅ አገኘ። ሚሸል ዱፓንት የተባለው የሀምሳ ሁለት ዓመት ጎልማሳ አርሶ አደር ነዋሪነቱ በኦቨርኝ ሲሆን አንድ ጠዋት በእርሻው ስፍራ በሚንቀሳቀስበት ወቅት የሚያንጸባርቅ ነገር አይቶ ያነሳና በእጁን በማሻሸት ሲያጸዳው አራት ሚሊዮን ዩሮ የሚያወጣው ወርቅ ሆኖ ያገኘዋል። አርሶ አደሩ ወርቅ ማግኘቱን የሰማው የአካባቢ አስተዳደር ወደ አርሶ አደሩ በመሄድ ወርቁን እንደወሰደ ታውቋል። ዩኒየን ራዮ በዘገባው እንዳስነበበው በፈረንሳይ የማዕድን ሕግ መሰረት በመሬቱ አርሶ መጠቀም እንጂ ከመሬት የሚገኝ ማዕድን የመንግስት እንደሆነ በመጻፉ አራት ሚሊዮን ዩሮ የሚያወጣ ወርቅ ለመንግስት ገቢ ሊሆን ችሏል። ኢትዮጵያ አባል በሆነችው ብሪክስ የንግድ ልውውጥ ከዶላር እየራቀ 65 በመቶ በብሔራዊ ገንዘቦች ተከናወነ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ እንዳስታወቁት ኢትዮጵያን ጨምሮ አባል የሆኑት የብሪክስ ሀገራት ብራዚል፣ ሩሲያ፣ ህንድ፣ እና ቻይና ደቡብ አፍሪካን ግብፅን ኢንዶኔዥያ ኢራንና የተባበሩት አረብ ኤሚሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግድ አሁን በአባል ሀገሩ ብሔራዊ ገንዘቦች እየተከናወነው። ሚኒስትሩ ይህንን ያሉት በብራዚል በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ማጠቃለያ ላይ በሰጡት መግለጫ ሲሆን ይህ አዝማሚያ ቡድን በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያል ብለዋል። ላቭሮቭ አክለውም በብሪክስ ፔይ የተባለ ገለልተኛ የክፍያ ስርዓት ለመመስረት የሚያደርጉ ውይይቶችን የተሻሻሉ መሆናቸውን ጠቁመዋል። በተጨማሪም የብሪክስ ገንዘብ ሚኒስተሮች እና የማዕከላዊ ባንክ ገዢዎች በካዝና ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦች በንቃት ለመጠቀም ተስማምተዋል። ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ የፋይናንስ መሰረተ ልማት ለመገንባት የሚያደርገው የጋራ ጥረት ያሳያል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ ቀደም ሲል የብሪክስ ልማት ባንክ በመባል የሚታወቀው የነበረው በይፋ አባልነት ለመቀላቀል ማመልከቻ ማስገባቷንና የዚህ ሂደት በቅርቡ እንደሚጠናቀቅም ገልጻ እንደነበረ ይታወሳል። ኢትዮጵያ በድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት በወጣው ዝርዝር መቶ አርባ አምስተኛ ደረጃ ላይ ተቀምጣለች። ፍልስጤን በዓለም ላይ ለጋዜጠኞች እጅግ አደገኛ ሀገር መሆኗን ተናግሯል። በፓሪስ የተመሰረተው በየዓመቱ የሀገራት የፕሬስ ነጻነት ደረጃን ይፋ የሚያደርገው ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት በወጣው አመታዊ ሪፖርት ኢትዮጵያ ከመቶ ሰማንያ ሀገራት ወደ መቶ አርባ አምስተኛ ደረጃ ላይ አስቀምጧል። ይህ ደረጃ ኢትዮጵያ የዛሬው አመት ከነበረችበት የመቶ አርባ አንደኛው ደረጃ በአራት ደረጃዎች የወረደ መሆኑን ነው ሪፖርት ያመላክተው። በዝርዝሩ መሰረት ሩዋንዳ ኢትዮጵያን በተመለከተ ከመቶ አርባ ስድስተኛ ደረጃ ላይ የተቀመጠች ሲሆን ሱዳን በአንድ መቶ ሀምሳ ስድስተኛ፣ ጅቡቲ በመቶ ስልሳ ስምንተኛ እንዲሁም ግብፅ በመቶ ሰባኛ ኛ ደረጃ ላይ ተቀምጠዋል። ኤርትራ ደግሞ ባለፈው አመት በነበረችበት የመጨረሻው በመቶ ሰማኒያኛ ደረጃ ላይ መቀመጧል፣ የሀገሪቱ የፕሬስ ነጻነት በመመዘን ያስመዘገቡትን ደረጃ የሚያወጣው ይህ ድርጅት አስታውቋል። በሌላ በኩል በኩል በእስራኤል ሃማስ ጦርነት የመጀመሪያዎች 18 ወራት ወደ 200 የሚጠጉ ጋዜጠኞች መገደላቸውን ድርጅቱ በሪፖርት ይፋ አድርጓል። ከነዚህም ውስጥ ቢያንስ አርባ ሁለቱን ያህል የተገደሉ ስራቸውን እየሰሩ ባለበት ወቅት ነው ተብሏል። በጋዛ ውስጥ ያሉ ጋዜጠኞች መጠለያ፣ ምግብና ውሃ ጨምሮ ሁሉንም ነገር ይጎድላቸዋል ብለዋል። ጋዜጠኞች በእስራኤል ወታደሮች ጥቃት እንደሚደርስባቸውም ገልጿል። በተጨማሪም በፊልስጤም አስተዳደር የጸደቀው የሳይበር ወንጀል ህግ ሀሳብን በነጻነት የመግለጽና የፕሬስ ነጻነት ይገድባል ሲል በሪፖርቱ ገልጿል። በድንበር የለሽ የጋዜጠኞች መብት ተሟጋጅ ድርጅት ሪፖርት መሰረት በፕሬስ ነጻነት ኖርዌይ ቀዳሚያውን ሀገር ስትሆን ኢስቶኒ፣ ኔዘርላንድስና ስዊድን በቅድም ተከተል እስከ ሶስተኛ ያለውን ደረጃ ይዘዋል። ድርጅቱ የዓለም ፕሬስ ላይ ያለውን የኢኮኖሚ አመላካች የነጻነት ኢንዴክስ ከዚህ በፊት ታይቶ በማይታወቅ ደረጃ በ2025 ማሽቆልቆሎን ቀጥሏል ያለ ሲሆን በዚህ ምክንያት የዓለም የፕሬስ ነጻነት ሁኔታ በአሁኑ ወቅት እጅግ አሳሳቢ የሚባል ደረጃ ላይ እንደሚገኝ ገልጿል። የህብረት መንግስት ኤርትራን ጠራርጎ እንዲያስወጣ ሲል ተናገረ። የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወረሩ የታጠቁ ኃይሎች ላይ ሰፋሪዎች በአስቸኳይ እንዲያስወጣ ሲል ጠየቀ። የትግራይ ህዝብ ወራሪውን በጠንካራ አገራዊ አንድነት በመታገል ህልውናውንና ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸውም ያሉትም የትግራይ ወቅ ተወላጆችን በማንበርከክ ህልውናውን ለመንጠቅና መሬቱን እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎች ነው ብለዋል። ሀሳባችን በዚህ አይነት ሁኔታ ውስጥ እያለ በጊዜው አስተዳደሩ ስልጣን የተቆጣጠረው ከሀዲ ቡድን ተልዕኮውን ከመወጣት ይልቅ የትግራይን አንድነትና አቅም የማደፋረስ ግልጽ ተልዕኮ ይዞ እየሰራ ነው ሲል ወንጅለዋል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጭ ከሚንቀሳቀሱ ኃይሎች ጋራ በመቀናጀት ከመሰረታዊ አጀንዳዎች ከማፈንገጡ የትግራይ ህዝብ ተዋይቶ የማስፈጸም አቅምን በማዳከም ላይ ይገኛል ብሏል። የፕሪቶሪያል ስምምነት በጠላት ስር ለሚኖረው ህዝባችን ነጻ ለማውጣት በስደትና በስደተኞች ካምፖች የሚገኙ ወገኖቻችንም በሰላም እንዲመለሱና የትግራይ ለዋላዊነት መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው። ስለሆነም የፌዴራል መንግስት በትግራይ ለዋላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ፣ በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲወጣ እንጠይቃለን ብለዋል። ማላዊ ዜግነት ያላት አንዲት እናት ከአራት ዓመት በፊት ነበር በአንድ ጊዜ ዘጠኝ ልጆችን የወለደችው። ልክ የዛሬ አራት ዓመት ሚያዚያ 26 ቀን 2013 ዓ.ም፣ ሀሊማ በማሊ መንግስት ድጋፍ የተሻለ ሕክምና በቀናችበት ሞሮኮ ልዩ የእንክብካቤ ማዕከል ዘጠኝ ልጆችን በአንድ ጊዜ በሰላም መውለድ ችላለች። በዛሬው እለትም የአራተኛ ዓመት ልደታቸውን እያከበሩ ከሚገኙ ዘጠኙ ህጻናት አራቱ ወንዶች ሲሆኑ አምስቱ ደግሞ ሴቶች ናቸው ብሏል። ፒፕልስ ዶትኮም ይዞት በወጣው ዘገባ የዓለም ድጋድርግ መዝገብ ገጽ ላይ ዘጠኙ ልጆች ተመሳሳይ ልብስ ለብሰው ለእናታቸው ሀሊማሲሴ እና ከአባታቸው አብዱልቃልድር አርቢ ጋራ ተቀምጠው ይታያሉ። ሀሊማና አብዱልቃድር ዘጠኙ ልጆች ከመውለዳቸው በፊት አንዲት ሴት ልጅ ያላቸው ሲሆን አሁን የአስር ልጆች ወላጆች መሆን ችለዋል። በአውሮፓውያኑ ሴና 13 ቀን 1971 አንዲት በአውስትራሊያዊት ሴት አምስት ወንዶችና አራት ሴት ልጆች መውለድ የቻለችው ቢሆንም በሕይወት መቆየት የቻሉት ሁለቱ ብቻ ናቸው። በዚህም የማላዊ ቤተሰቦች የዓለም ሪከርድ ሆኖ ተመዝግቧል። አሜሪካ ከሀገሯ የሚባረሩ ሰዎች በሩዋንዳ ለማስፈር ንግግር ጀመረች። ሲቢኤስ ቴሌቪዥን እንደዘገበው የሩዋንዳ መንግስትና የትራምፕ አስተዳደር በዚህ ጉዳይ ላይ እየተደራደሩ ይገኛሉ። ድርድሩ ከአሜሪካ የሚባረሩ አፍሪካውያንና ሌሎችንም ሩዋንዳዊ ያልሆኑ ዜጎችን በማስፈር ላይ እንደሆነ ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የሩዋንዳ ከፍተኛ ባለስልጣን ሲናገሩ ለዚህ ሩዋንዳ በሚከፈላት ገንዘብ ላይ ውይይት እየተደረገ ሲሆን፣ ወደ ስምምነት እየተቃረበም ይገኛል። በሚቀጥሉት ሁለት ሳምንታት ጊዜ ውስጥ ድርድሩ ይጠናቀቃል እምነት እንዳላቸው ማስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት የሚባረሩ ሰዎችን የሚቀበሏቸው ሶስተኛ ሀገር እየፈለጉ መሆኑን መግለጻቸው ይታወሳል። እንደ ዘገባው ከአሜሪካ የሚባረሩና የትውልድ ሀገራቸው ሊቀበላቸው ፈቃደኛ ያልሆኑ ሰዎችን በሩዋንዳ ለማስፈር እቅድ ተይዟል። ሩዋንዳ ለዚህ የተመረጠችው ከዚህ ቀደም ከእንግሊዝ ጋር ተመሳሳይ ውል በማድረጓ መሆኑን ዘገባው ጠቅሷል።